በነገራችን ላይ ሰው ከልቡ ከወደዳችሁ ለህመማችሁ መድኃኒት ያመጣላችኋል፣ ዋሽቱ ያስታርቃችኋል እንጂ አጋጣሚን አይጠቀምም። እኔ የአቤልና የብሩኬ ነገር በጣም ግራ እያጋባኝ ነው። ቆይ እናንተ ማንኛው የትዳር አገናኝ ኤጀንሲ ናችሁ? ዛሬም እንግዲህ የሚያሳዝነው ነገር በቡታጅራ ላይ አለም ብሬ ብሬ እያለ እንግዲህ ሰው ተሰብስቦ ዘመድ ጎረቤቱ ሲጨፍር አብርሽ ግን ጎርምት ብሎ እቤቱ ታሞ ተኝቷል። ቤተሰቦች ማለት ነው። በነገራችን ላይ መጨረሻ ላይ ቡኑን ቪዲዮን ለማየት ሞክሩ፣ የምነግራችሁ ነገር አለ። እንግዲህ ያው አቤል ና ብሩኬ ትናንትም ጀምረው ከጎኑ ናቸው። እንደምታውቁትኝ ዛሬ ደግሞ ያው ምግብም አልበላም ስላለ በጣምም ስለታመመ ያው ራሱንም ማሰርሰር አድርጎ ነው የመጣው፣ አብርሽ ማለት ነውኝና። በእርግጥ ይሄ ነገር እንደሚፈጠር ያው ታቅ ነበር፣ መጀመሪያ ማለት የምታረጋቸው ነገሮች ይሄ ነገር እንደሚፈጠር ወይንም ደግሞ ለዚህ ነገር እንደሚጋብዘው፣ ሩታን እንደሚያበሳጫት እያደረገ ብዙ ነገሮችን አልፈሃል። አሁን ደግሞ ሪል ሲሆን እንደዚህ መሆን የለብህም አብርሽ ማለት ነው። እንዴ ወንድ ልጅ አይደል እንዴ? ቆፍጠ እንበል እንጂ ራስህን አሳስረ ብርድ ልብስ ለብሰ ሶፋ ላይ መተኛት ይሄ ከወለደ ሴት ነው እንጂ የሚጠበቀው ከወንድ ልጅ አይደለም የሚጠበቀው። እንዴ የመጀመሪያ የምታደረጋቸው ድርጊቶች እኮ ብትፋቱም እንኳን ኖርማል ነው ብለ ታልፈዋለህ እንጂ እንደዚህ ያህል ትጎዳበታለ፣ ትታመምበታለ ብሎ የሚያስብ ማንም ሰው አልነበረም። እንግዲህ ዛሬም ሄርሜላ ከብዙ መጥፋት በኋላ ተመልሳ መጥታለች። የመጣችበት ምክንያት እነ አቤልና ብሩኬ ደውለውላት ነው። ምክንያቱም ደግሞ ነይና እንግዲህ አብርሽን እዩ፣ ምግብ አብዩ በማለት ነው የተደወለላት። ሄርሜላም የተናገረችው ነገር አለ። አብርሽ የታመመው ምን ሆኖ ነው? በመጀመሪያ ደረጃ የታመመው ከሩታ መፋታቱ አደለ ያሳመመው። ስለዚህ ሄርሜላ ጋር ከምትደውሉ ይልቅ ሩታ ጋር ደውላችሁ አብርሽ በጠና ታሟል ብትሉ እኮ ሩታ እሷ እንኳን ባትፈልገው የልጇ አባት ስለሆነ ሩጣ ትመጣለት ነበር። ገባችሁ አደለ? ያንን ጊዜ አብርሽ ህመሙም የራ ራስ ምታቱም ጨጓራውም ምኑም ሁሉም ነገር ጥሎት ይበር ነበረ። እናንተ ግን ከሩታ ጋር እንዲሆን ስለማትፈልጉ በመጀመሪያም ም እናንተ ናችሁ ይሄን ነገር ያስተካከላችሁትኝ። ሄርሜላ ጋር ደውላችሁ ና ይብላችሁ መጥራታችሁ ሳያዝ ከመጣች በኋላ አጉርሹ፣ በእጅሽ አጉርሹ ሲ ሄርሜላ ይላሉ ቤተሰብ። አብርሽ በእጁ አይበላም ህጻን ነው እንዲ አብርሽ አብርሽ፣ ምን ሆኗል? ወንድ አደል እንዴ? ምን ችግር አለው በእጁ ቢበላ እንግዲህ ሄርሜላ ቆንጆ ደግሞ ከህይወታቸው ወጥቼ ነበር፣ ምክንያቱም ብዙዎቻችሁ እናንተ አልፈለጋችሁኝም። ለሩታ እና አብርሽ ህይወት መበጥበጥ ምክንያት ነሽ እያላችሁ ነው እያለች ነበር። በመጀመሪያ አንቺ መች ወጣሽ? አልወጣሽም እኮ አጋጣሚውን እየተጠቀምሽ እኮ ጥልቅ ቤት እየሄድሽ ነው። አብርሽን ብዙ ነገር እያረግሽለት ነው። ኢቭን መደባበስ፣ መነካካት ልማድሽ እኮ ነው። እነዚህ ነገሮች ፕላስ ደግሞ ከመቅዲ ጋር ራስሽን ልታወዳድሪ እንዳትች። መቅዲ ያመጣችሁ ነገር ከባድ ሆኖ ሳለ መቅዲ ላይ ምንም ነገር አልገነነባት። ምን ላይ ነው ያገነናችሁት ላልሽው መቅዲ እኮ ሄዳ መቼ ይደባበሰችው? አብርሽን መቼ ሳመችው? መቼ ቀፈኝ፣ አብሬ ፎቶ ካልተነሳው፣ አብሬ ራት ካልበላው፣ አብሬ ካልተሻሸው መቼ አለች እንዴ? አንትኮ እኮ አልጋ መነጠፍኩ ነው የቀረው። ሄርሚ ቪዲዮዎችሽን እስኪ ዞር ብለሽ ነገ ላይ ምናልባት የወለድሽ ሁሉ ሲያድግ ምናልባት ሌላ ትዳር ስትጂ ይቆጭሻል። እውነቴን ነው የምልሽ። ሜቢ አሁን በህይወቶች ላይ ከሌለ ማለት ነው ወይ ደግሞ አሁን በህይወቶች ላይ እያለ ፈቅዶልሽ ከሆነ ነገር የምታደርጊው አይታወቅም። እንግዲህ ያው ፑሽ እያደረጉ ነው አቤልና ብሩኬም ማጋባት ይፈልጋሉ በቃ ሄርሚንና አብርሽ አብርሽን ማጋባት ነው የሚፈልጉት ቤተሰብ ምግብ ይዛ መታ እንግዲህ አብርሽን ለማብላት ሞክራለች መደባበሷ እንዳለ ሆኖ ከዛም ቀጥላ ደግሞ አጥሚት ለስራ ሾርባ ለስራ አጃ ለስራ ትላለች አብርሽ እኳ አልወለደም ታመመ ራሱን አመመው ነው የተባለው መቼ ወለደ አልወለደም እንዴ፣ ይህን ነገር አስረግጬ ነው የምነግርሽ። ተወለደች፣ ሩታ ናት የምትወልደው፣ ለሷ ስሪላት። ሲቀጥል እሷ ያስፈልጋትም እሷ ራሱ የሚሰራላት መቻጣች። ኧረ ተይ ሄርሚታይ፣ ጨጓራን አታቃጥዩ ታይ! የምታረጊያቸው ነገሮች። እዚካኔ የምነገራችሁ ነገር አብርሽ የታመመበት ከሩታ ስለተፋታ ሳይሆን እመሙ አቤልና ብሩኬ ናቸው፣ ቤተሰብ። እሱ አላወቀም እንጂ አቤልና ብሩኬ ናቸው ህመሙ፣ የአብርሽ ህመም። እንዴ ራሱን አስሮ ቤት እስከ መቀመጥ! እናንተ ቡታጅራ ላይ እኮ እየተደለቀ ነው። አደለም የቡታጅራ ተወላጅ ጉራ የሆነው ይቅርና የአዲስ አበባ ተወላጅ ሳይቀሩ ጥርግርግ ብለው ሄደው እየጨፈሩ ሆያ ሆይ፣ ምን የማይሉት አለም! ብሬ ብሬ፣ ምን የማይጨፈር ነገር አለ? ስብስብ ብለው እየተደሰቱ አንተ ቤት እዚህ ጋር ኩርምት ብለህ ታምም ያለው ብለህ ትመጣለህ። አብርሽ ተው ግን አረ ተው ግን አንዳንድ ጊዜ እንተሳሰብ ተው እኛም ለአንተ አንተም ለእኛ መባባል አለብን ጊዜው ራሱ እንደዛ ነው የሚፈቅደው አብርሽ እውነቴን ነው የምልህ እና እዚህ ጋር እንደ ቪዲዮ ነው አስተያየት እየሰጠ ያለው እውነቱም በኋላ ነግራችኋለሁ ቤተሰቦች እና እዚህ ጋር ማለት ነው መማር ያለባችሁ የሚወዳችሁ የሚፈልጋችሁ የሚንከባከባችሁ ሰው ከሆነ የእናንተን ህመም የምትድኑበትን ነገር ነው እንጂ የሚያስተካክልላችሁ። እዚህ ጋር አብርሽ እንዲሻለ ወይንም አብርሽ ደህና እንዲሆን ቢፈልጉ ኖሮ አቤልና ብሩኪ ማለት ነው ሩታን ይጠሩልን ነበር። ሂደው በሄርሚ ምትክ ሩታ ጋር ደውሎ አብርሽ ታሟል ቢሉ ሩታ እየከነፈች ትመጣ ነበር። እውነቴን ነው የምነግራችሁ ቤተሰብ እና እነሱ የሚፈልጉት ሄርሚ ነው። በቃ ከሄርሚ ጋራ አብሮ እንዲጋባ እንዲዋለድ ይፈልጋሉ። ምክንያታችሁን አላውቅም። እውነቴን ነው የምላችሁ። ምን ጠብ እንደሚልላችሁ ወይንም ደግሞ ሄርሚ እየዳጉስ ያለ ብር አዘጋጅታላችሁን እንዴ? ያልገባኝ ነገር እንዴ። ከመጀመሪያ ጀምሮ ሁኔታ እታዘባለሁ። በተለይ ደግሞ ብሩኬ ሄርሚ በቃ ከእናንተ ርቃለሁ ስትል ብሩኬ በዚህ በኩል መጥቶ አብርሽን ሕይወቷን ታጠፋለች፣ ራሷን ታፈጠፋለች። እንዴ ማን ስለሆነ ነው አብርሽ፣ ማን ስለሆነች ነው እሷ ሕይወቷን የምታጠፈው? ተዉ እንጂ እንዴ፣ ተዉ ተዉ፣ እንተሳሰብ። እኔ ራሱ እያመመኝ ነው እዚህ ጋ አስተያየት የምሰጠው፣ የምሬን ነው የምላችሁ እና ዛሬ ደግሞ ደውላ መጥተው ካላጎረሰችህ፣ ካላበላችህ እንዴታ እንዴ ቆይን የምለው ቤተሰብ የመረይ ነው። አንዳንድ ጊዜ ዝም ብዬ ሲጃጃል ነው እንጂ እንደዛ አስተያየት በሰጣበት ማለት ነው። ኖቱን ልንቀራችሁ የቪዲዮ ዛሬ አይደለም የተሰራው። ቤተሰቦች አብርሽና ሄርሚ፣ እነ ብሩኬ የምናምን ሆኖ ይህን ቪዲዮ የሰሩት ዛሬ አይደለም። በመጀመሪያ ደረጃ ምክንያቱም እነ አብርሽ ሁሉም ከነ ጽጌ ከጓደኞቻቸው ጋራ ከነ ሮያል ፋሚሊ ታቋቸዋላችሁ። እነ ቤዛ ምናምን ሁሉም ስብስብ ብለው ያሉት ቡታጅራ፣ አብርሽ ሳይቀር ሩታ ሳትቀር ቤተሰብ ቪዲዮ እየተቀረጸ እየተቀረጸ ይቀመጣል። ገባችሁ? እውነቴን ነው የምነግራችሁ። ኢቨን አያቷ ሀይሚና ብሩኬ ቪዲዮ አልለቀቁም። ለምን? በዓል ስለሆነ ከቤተሰብ ጋር ከጓደኛ ጋር ማክበር ስላለባቸው ቪዲዮ የሚቀርጹበት ሰዓት አልነበራቸውም። ሀይሚም ደግሞ ምግብ ስለምትሰራ ቤተሰቦቿ ጋር አብርሽም ደግሞ ተመሳሳይ ከጓደኞቹ ጋር ነው እያሳለፈ ያለው እንጂ ዛሬ ታሞም የተኛ ምናምን የሚባል ነገር የለም። እኔ እውነቱ ነው የምነግራችሁ። አይ ካላችሁ ደግሞ እሺ እንደ ሌሎቹ በቃ ያልሆነ ነገር እሰራለሁ፣ ቪዲዮ ቪዲዮ መስራት ካለብኝ ማለት ነው። ቤተሰብ እውነቴን ነው፣ እኔ ለእናንተ እንዲገባችሁ ብዬ ነው። እና እዚህ ጋር ሄርሚ እኔ በጣም በሳጨው ማለት ነው። ማለት እዚህ ጋር መልእክቱ ነው የሚያበሳጨኝ። ሁለት ጓደኛሞች አሉ ለእናንተ እንደሚያስቡላችሁ ሆነው ግን እናንተን የሚጥል ነገር ነው የሚያደርጉት። የአቤልና የብሩክ የተሰጣቸው አክተር ፕላስ። ደግሞ ይሄ ሄርሚ ደግሞ በጣም ያስጠላል። እንዲህ ባለትዳር ጋር ሄዳ መደባበስ፣ መነካካት፣ ልብሷን አሳጥራ መምጣት ምን ይባላል? ምንም የሚሉት ነው ሄርሚዬ። ይሄ ትወናሽ በጣም ይደብራል፣ ያስጠላል። አብርሽ ደግሞ አንተ ህፃን አይደለም ብትታመም ራሱ ቆፍጠ እንበል ወንድ አይደለ እንዴ እንኳን አይደለም አንተ ወንዱ እኔ ሴቷ ራሱ ታምሜ አንድ ቀን አንድ ብር ከደሞዝ እንዳይቀነስ ስራዬን ቀጥ ለጥ ብዬ ነው የምሰራው። ገባ አይደለም። ስለዚህ አንዳንድ ጊዜ እንደ በዓሉን እንኳን በዓል ብታስ መስሉልን ጥሩ ነበር፣ ግን አብርሽ ታሞ ቤቱ ነው ያለው። ቤት ያለው ቡታጅራ ነው። ግን ይሄ ቪዲዮ የተቀረጸው ዛሬ ሳይሆን ቤተሰቦቼ ከቪዲዮ ራ አንጻር ማየት ይችላላችሁ ማለት ነው። እኛና ዛሬ አይደለም ከዛሬ በፊት ነው የተቀረጸው ቪዲዮ። እነሱ ያሉት ቡታጅራ ነው። እኔው ሳት ጨናነቁ ለማለት ያክል ነው አቤልና ብሩኬ ግን ብትስተካከሉ ጥሩ ነው። እኔ አንድ ቀን ማለት ነው ማጠቤ የማይቀር ነው ማለት ወደ እጥበት ከገባ በደንብ አጥባለው።